አስደንጋጭ ጥቃት ተፈጸመ። በረመዳን በሚሳኤል ናዳ ህዝቡ አለቀ። በእስራኤልና በፍልስጤማውያን መካከል የነበረው እጅግ አስከፊ ጦርነት በሰላማዊ የተኩስ አቁም ስምምነት ተቋጭቷል ተብሎ ነበር። ፍልስጤማውያን የተኩስ አቁም ስምምነት ሲፈጸም በደስታ ሲቃ ተውጠው የሚናገሩት ጠፍቷቸው ደስታ አስክሯቸው ነበር። አሁን ግን እጅግ አስከፊ ማበል ዳግም መጥቶባቸዋል። የፍልስጤማውያን ምድር ዳግም ደም ሊገበርበት መሆኑ እየተነገረ ነው። እስራኤል ዳግም አስከፊ የተባለውን እርምጃ ወስዳለች። ከቻይና እስከ ሩሲያ በቁጣ ተሞልቷል። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በመጋበዝ ቤተሰቡን የወዳጁ እያልን ወደ መረጃው አለፍን። አብራችሁን ቆዩ። እስራኤል በጋዛ በፈጸመችው መጠነ ሰፊ የአየር ጥቃት ከ300 በላይ ሰዎች ተገደሉ። ሐማስ እስራኤል የጀመረችው ድብደባ በታጋቾች ላይ የሞት ፍርድ እንደማሳለፍ ይቆጠራል ብሏል። ኔታንያሁን የተኩስ አቁም ማራዘሚያውን ባልተቀበለው ሐማስ ላይ የተጠናከረ እርምጃ እንዲወሰድ አዘዋል። እስራኤል በጋዛ ከሁለት ወር ወዲህ ከፍተኛውን የቦምብ ጥቃት ፈጽማ በጥቂቱ የ330 ሰዎች ሕይወት ማለፉ ተነገረ። የጋዛ ጤና ሚኒስቴር እንዳስታወቀው የእስራኤል ጦር በጋዛ ሰሜናዊና ደቡባዊ ክፍል ከ200 በላይ የአየር ጥቃቶች ፈጽሟል። በጥቃቶቹ ህይወታቸው ካለፈው ውስጥ ከ50 በላይ ህጻናትና ከ28 ሴቶች እንደሚገኙበት ገልጿል። የተፈናቀሉ ሰዎች የሚኖሩባቸው ድንኳኖችና ቤቶች ላይ ኢላማ ያደረጉት ጥቃቶች ሴቶች፣ ህጻናትና አዛውንቶችን ጨምሮ ከ250 በላይ ሰዎችን ማቁሰላቸውም ነው የጠቆመው። የእስራኤል ጦርና የሀገር ውስጥ የደህንነት ተቋም ሺን ቤት በጋራ ባወጡት መግለጫ ጠቅላይ ሚኒስትር ቤንያሚን ኔታንያሁን በሰጡት ትዕዛዝ መሠረት በሐማስ ይዞታዎች ላይ መጠነ ሰፊ ጥቃት መክፈታቸውን ጠቁሟል። ኔታንያሁ ሐማስ የተኩስ አቁም ለማራዘም እና ታጋቾችን ለመልቀቅ ፍቃደኛ ባለመሆኑ የእስራኤል የጦር አየር ጥቃት እንዲፈጸም አዟል። በቀጣይም የምድር ውጊያ ሊጀምር ይችላል ተብሏል። የመከላከያ ሚኒስትሩ እስራኤል ካዝም ሐማስ ታጋቾችን የማይለቅ ከሆነ በጋዛ የሚወሰደው እርምጃ አድማሱን እያሰፋ እንደሚሄድ ተናግሯል። የፍልስጤሙ ሃማስ በበኩሉ የእስራኤል የቦምብ ድብደባ በታጋቾች ላይ የሞት ፍርድ እንደማሳለፍ ይቆጠራል ብሏል። የኔታንያሁ ዳግም ጦርነት የመጀመር ውሳኔ ታጋቾችን መስዋዕት የሚያደርጋቸው ነው ብለዋል የቡድኑ የፖለቲካ ቢሮ አባል ኢዛት አልሸሪቅ። በአሁኑ ወቅት በጋዛ የቀሩት ታጋቾች 59 ሲሆኑ እስራኤል 35ቱ ህይወታቸው ማለፉን ታምናለች። እስራኤልና ሐማስ ከሁለት ሳምንት በፊት የተጠናቀቀውን የመጀመሪያ ምዕራፍ ተኩስ አቁም ስምምነት ለ42 ቀናት እንዲራዘም ምክረ ሀሳብ ያቀረበችው አሜሪካ በጋዛ ዳግም ለተጀመረው የአየር ጥቃት ድጋፍ ሰጥታለች። የአዋታዊ ቃል አቀባይ ካርሎስ ሌቪት ለፎክስ ኒውስ በሰጡት ማብራሪያ ሐማስ፣ ሀውቲ ኢራንና ማንኛውም እስራኤልና አሜሪካን ለማሸበር የሚሞክር ኃይል ከፍተኛ ዋጋ እንደሚከፍል ፕሬዚዳንት ትራምፕ ደጋግመው ግልጽ አድርገዋል። የገሃነም በሮች በሰፊው ይከፈትላቸዋልም ብሏል።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 ጥቃት በርካታ ያሉ የሐማስ አመራሮች መገደላቸውንም ምንጮች አረጋግጠዋል። እስራኤል በጋዛ ከሁለት ወራት ወዲህ ከፍተኛውን የቦምብ ጥቃት ሌሊት መፈጸሟን ተከትሎ ነው የሐማስ አመራሮች የተገደሉት ተብሏል። ከእስራኤል የመከላከያ ሚኒስቴርና ከፊልስጤን ውስጥ የሚገኙ ምንጮች እንዳረጋገጡት ከሆነ በሌሊቱ ጥቃት አራት ከፍተኛ አመራሮችን ጨምሮ በርከት ያሉ መካከለኛ ደረጃ ላይ የሚገኙ የሐማስ አመራሮች ተገድለዋል። በእስራኤል ጥቃት ከተገደሉ አመራሮች መካከልም አቡ ኦብዴል አልጃሚስ፣ የሐማስ ፖለቲካ ቢሮ አባልና የአደጋ ጊዜ ኮሚቴ ኃላፊ ብርጋዴር ጀነራል ባጃት ሀሰን አቡ ስልጣን፣ በጋዛ የውስጥ ኦፕሬሽን ኃላፊ ኢሳማል ዳሊስ፣ የሐማስ ፖለቲካ ቢሮ ኃላፊ ማህሙድ አቡ አጥፋ፣ ከሐማስ ጋር ግንኙነት ያለው ምክትል የሀገር ውስጥ ጉዳይ ሚኒስትር እንዲሁም በእስራኤል መጠነ ሰፊ የአየር ጥቃት በሐማስ ውስጥ መካከለኛ ወታደራዊና የፖለቲካ መሪዎች መገደላቸው የእስራኤል ካንቻናል ዘገባ ያመለክታል። ከአመራሮቹ በተጨማሪ እስራኤል በጋ ጋዛ ከሁለት ወራት ወዲህ ከፍተኛው የቦምብ ጥቃት ፈጽማ በጥቂቱ የ330 ሰዎች ህይወት ማለፉ ተነግሯል። በጥቃቶቹ ህይወታቸው ካለፈው ውስጥ ከ50 በላይ ህጻናት እና 28 ሴቶች እንደሚገኙበት ገልጿል። የእስራኤል ጦርና የሀገር ውስጥ ደህንነት ተቋም ሺን ቤት በጋራ ባወጡት መግለጫ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት ትእዛዝ መሰረት በሐማስ ይዞታዎች ላይ መጠነ ሰፊ ጥቃት መክፈታቸው ጠቆመዋል። የፍልስጤሙ ሐማስ በበኩሉ የእስራኤል የቦምብ ድብደባ በታጋቾች ላይ የሞት ፍርድ እንደማሳለፍ ይቆጠራል ብሏል። የነተናሁ ዳግም ጦርነት የመጀመር ውሳኔ ታጋቾችን መስዋዕት የሚያደርጋቸው ነው ብሏል የቡድኑ የፖለቲካ ቢሮ አባል ኢዛት አልርሺቅ። እንደ ኢሮፓውያን አቆጣጠር ጥር 19 በእስራኤልና በሐማስ መካከል የተኩስ አቁም ስምምነት ከተደረገ በኋላ ይህ ከፍተኛው የአየር ድብደባ ነው ተብሏል። የጋዛን የተኩስ አቁም ስምምነት ለማራዘም በተደረገው ውይይት ከስምምነት ላይ መድረስ ሳይቻል ቀርቷል። በርካታ ፍልስጤማውያን በረመዳን ጾም ላይ ባሉበት በዚህ ወቅት በተደረገ በዚህ የአየር ድብደባ በጋዛ ከፍተኛ ፍንዳታ መሰማቱ የአይን ምስክሮች ተናግረዋል። እንደ አይን ምስክሮች ገለጻ ከሆነ ከሀያ በላይ የእስራኤል ጦር አውሮፕላኖች ተመልክቷል። ከዚያም አውሮፕላኖቹ በጋዛ ከተማ ራፋ ካን ዩኒስ ኢላማዎች ላይ ቦምብ ማዝነብ መጀመራቸውን ተናግሯል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የመከላከያ ሚኒስትር እስራኤል ካስ ጥቃት እንዲፈጸም ማክሰኞ ጠዋት ማዘዛቸው የጠቅላይ ሚኒስቴሩ ጽፈት ቤት መግለጫ አስታውቋል። ይህ የሆነው ሐማስ ታጋቾቻችንን ለመልቀቅ በተደጋጋሚ እምቢተኛ በመሆኑ እንዲሁም ከአሜሪካ ፕሬዚዳንት መልእክተኛ ስቲቭ ዊትኮፍና ከአደራዳሪዎች የቀረበለትን ምክረ ሀሳብ በሙሉ ውድቅ ማድረጉን ተከትሎ ነው ብሏል። እስራኤል ከአሁን በኋላ በሐማስ ላይ የምትወስደውን ወታደራዊ እርምጃ አጠናቅራ ትቀጥላለች ሲሉም አክለዋል። የጥቃቱ ዕቅድ በሳምንት መጨረሻ ላይ በእስራኤል መከላከያ ኃይል ቀርቦ በፖለቲካ አመራሩ ተቀባይነት አግኝቷልን ብሏል። ሐማስ እስራኤል የተኩስ አቁም ስምምነቱን ጥሳለች ሲል በመወንጀል ቁጣ የተቀላቀለበት ምላሽ ሰጥቷል። አክሎም እስራኤል በጋዛ የሚገኙትን የቀሩትን እስራኤላውያን ታጋቾች ስላልታወቀ ዕጣ ፈንታ አጋልጧቸዋል ብሏል። ሐማስ ይህን ይበል እንጂ የተባበሩት መንግስታት ጣልቃ እንዲገባ ከመጠየቅ ባለፈ ጦርነቱ እንደሚቀጥል ያለው ነገር የለም። የዋይት ሃውስ ቃል አቀባይ ለፎክስ ኒውስ እንደተናገሩት ዶናልድ ትራምፕ አስተዳደር ጥቃት ከመፈጸሙ በፊት ከእስራኤል ጋር ምክክር አድርጓል። የመጀመሪያው ጊዜያዊ የተኩስ አቁም ስምምነት እንደ ኤሮፓውያን አቆጣጠር መጋቢት አንድ ማብቃቱን ተከትሎ ተደራዳሪዎች ሌሎች አማራጭ መንገዶችን ለመፈለግ እየሞከሩ ነበር። ነገር ግን ድርድሩን በቅርበት የሚከታተሉት የፊልስጤን ባለስልጣን ለቢቢሲ እንደተናገሩት እስራኤል እና ሐማስ በሶስተኛ ወገን በኩል ባደረጉት ድርድር ሲወዳደር የአሜሪካ ተወካዩ ዊትኮፍ ባስቀመጡት የስምነት ቁልፍ ጉዳዮች ላይ አለመግባባታቸውንም ተናግረዋል። በእስራኤልና ሐማስ መካከል ጦርነት የጀመረው እንደ ኤሮፓያን አቆጣጠር ጥቅምት 7 ቀን 2023 ሲሆን ሐማስ በደቡብ እስራኤል ከ1200 በላይ ሰዎችን ሲገድል 251 ያህሉን ደግሞ አግቶ ወስዷል። የጥቃት የእስራኤል ወታደራዊ እርምጃን የቀሰቀሰ ሲሆን እስካሁን ድረስ ከ48520 የሚበልጡ ሰዎችን መሞታቸውንና አብዛኞቹ ሲቪሎች እንደሆኑ በሐማስ የሚመራ የጤና ጥበቃ ሚኒስቴር ገልጿል። አንድ ነጥብ 2 ሚሊዮን የሚሆን በጋዛ ሰርጥ ከሚኖረው ህዝብ መካከል አብዛኛው በተደጋጋሚ ተፈናቅ ሁለት። ሰባ በመቶ የሚሆኑ ህንፃዎች ፈርሷል ወይም ወድመዋል። የጤና አጠባበቅ፣ የውሃ እና የንጽህና አጠባበቅ ስርዓቶች ወድሟል። እንዲሁም በጋዛ የምግብ የነዳጅ፣ የመድኃኒትና መጠለያ እጥረት ተፈጥሯል። እንደሚታወሰው ይህ ከባድ የተባለው ጥቃት ከመፈጸሙ በፊት እስራኤል በመላው ጋዛ ሰርጥ የኤሌክትሪክ ኃይል አቅርቦት እንዲቋረጥ ትዕዛዝ ሰጥታ እንደነበር ይታወቃል። ታጋቾቹን ለማስመለስ እንዲሁም በጦርነት ማግስት ሐማስ በጋዛ ውስጥ አለመኖሩን ለማረጋገጥ በእጃችን ያሉ ማንኛውን መሳሪያዎች እንጠቀማለን በማለት ተናግረው ነበር። እስራኤል በጦርነቱ ወቅት ጋዛን በሙሉ ከበባ አስገብታ ኤሌክትሪክን ጨምሮ መሰረታዊ የሚባሉ አገልግሎቶችን ማቋረጧ ይታወሳል። የአውታዊስ ቃል አቀባይ ካርሎስ ሌቪት እስራኤል በጥቃቱ ዙሪያ ከትራምፕ አስተዳደር ጋር መምከሯን ተናግሯል። ሐማስ፣ ሀውቲ፣ ኢራንና ማንኛውም እስራኤልና አሜሪካን ለማሸበር የሚሞክር ኃይል ከፍተኛ ዋጋ እንደሚከፍል ፕሬዚዳንት ትራምፕ ደጋግመው ግልጽ አድርገዋል። የገሃነም በሮች በሰፊው ይከፈትላቸዋልም ሲሉ በጋዛ ለተፈጸመው ጥቃት ዋሽንግተን ድጋፍ መስጠቷን አመላክቷል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ማኦኒንግ ቤጂንግ በጋዛ የተፈጸመው የቦምብ ጥቃት እጅግ ያሳስባታል ብሏል። ተፋላሚ ኃይሎች ጋዛን ዳግም ወደ ጦርነት ሊከት የሚችልና ሰፊ የሰብአዊ ቀውስ ከሚፈጥር ድርጊት እንዲቆጠቡ ነው የጠየቁት። ክሬምሊን በበኩላ እስራኤል ከሁለት መቶ በላይ የአየር ጥቃቶችን በአንድ ቀን መፈጸሟ ጋዛን ዳግም ውጥረት ውስጥ የሚከት ነው ብሏል። ንጹሃን በብዛት መሞታቸውን የሚያመለክቱ ዘገባዎች እየወጡ ነው። ጉዳዩም በቅርበት እየተከታተልን ነው። ውጥረቱ ጋብ ብሎ እስራኤልና ሐማስ ወደ ሰላማዊ ንግግር እንዲመለሱ እንፈልጋለን ብሏል የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ። የጋዛ የተኩስ አቁም ስምነት የመጀመሪያው ምዕራፍ ከአስር ቀናት በፊት የተጠናቀቀ ሲሆን ይህንን የአልጽና ስምነት ለማራዘም የሚደረገው ውይይት በያዝ ነው ሰኞ በኳታር ይቀጥላል ተብሎም ይጠበቃል። እስራኤል የመጀመሪያው ምዕራፍ የተኩስ አቁም ስምነት መራዘምን ሐማስ እንዲቀበል ትፈልጋለች። ሐማስ በበኩሉ ሁሉም ታጋቾች እንዲለቀቁ እንዲሁም የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣና ዘላቂ መረጋጋት ማምጣት ያለመውን ሁለተኛው ምዕራፍ ተግባራዊ ይሁን እያለ ነው። ሐማስ መስከረም መጨረሻ ላይ በፈጸመው ጥቃት 1200 ሰዎች የተገደሉ ሲሆን 253 ሰዎች ታግተው መወሰዳቸው ይታወሳል። እስራኤል በጋዛ ውስጥ በፈጸመችው ጥቃት ከ48189 በላይ ፍልስጤማውያን መገደላቸው ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። እነዚህም ከነዚህም ውስጥ አብዛኞቹ ሴቶችና ሕጻናት መሆናቸውን በሐማስ አስተዳደር ስር ካለው የጤና ሚኒስቴር የወጣው መረጃ መላክቷል። እስራኤል በጋዛ በፈጸመችው የተቀናጀና የማያባራ ጥቃት ሁለት ሦስተኛው የጋዛ ህንፃዎች መውደማቸውን የተባበሩት መንግስታት ድርጅት አስታውቋል። ይህም መረጃ እያጠናቀርን ባለንበት ሰዓት በወጣ መረጃ ደግሞ የፍልስጤም ጤና ሚኒስቴር በዋትሳፕ ገጹ ባጋራው መረጃ የሟቾች ቁጥር 413 መድረሱን ጠቁሟል። ከሁለት ወራት የተኩስ አቁም ስምነት በኋላ የተፈጸመው መጠነ ሰፊ የአየር ጥቃት ከ560 በላይ ሰዎችን ማቁሰሉና በርካታ ሰዎች አሁንም ድረስ በፍርስራሽ ውስጥ እንደሚገኙ ሚኒስቴሩ ገልጿል። ሐማስ ባወጣው መግለጫ ኔታንያሁና ጽንፈኛ መንግስት የተኩስ አቁም ስምነቱ ለመጣስ መወሰኑ በጋዛ የሚገኙ ታጋቾችን እጣ ፋንታ ጥያቄ ውስጥ ከትቷልም ብሏል። ውድ የቻናላችን ተከታዮች በዛሬው ዝግጅታችን ባደረስናችሁ መረጃ እንደተደሰታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። የአሁኑ በዚሁ አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎችን ይዘንላችሁ እንቀርባለን። ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸር ቆዩ።